ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። ዛሬ ይቅርታም ልጠይቃችሁ እንዲሁም ላመሰግናችሁ ነው የመጣሁት። በመጀመሪያ ነገር እዚህ ጋር ከሁለት ቀን ወይም ከሶስት ቀን በኋላ እንዲህ ቪዲዮ ፖስቼ ነበር። እሱም ደግሞ የአባቴ ናዘበት በተመለከተ ነበር እና ጥፋተኝነት የተሰማኝ ወይም ደግሞ ይቅርታም ልጠይቅበት ይህንን ቪዲዮ የሰራሁት ከአንድ ዓመት በፊት አባቴ እንግዲህ ሁለት ዓመት ሊሆኑ ካረፈና የሰማኒው አካባቢ እኔ አርባው ኢትዮጵያ ነበርኩኝ። የሰማንያው አካባቢ በጣም የከፋ የነበር ዝግጅ ምናምን እና የዛ ሰዓት የቀረጽኩትን ቪዲዮ ሰሞኑን ምን እንደነክ ባላውቅም ለቀቅኩትና ብዙ ሰዎች አሁን የተፈጠረ ነው የመሰላቸው በውስጥም መጥተው ያጽናኑኝም፣ እንደዚሁም ደግሞ የበፊቱን የሚያውቁ የተቆጡኝም አሉ። በእውነት ለብዙዎቹ ሀዘን በቀስቀሻ ምክንያት እንዲሁም ደግሞ ለማልቀስ ምክንያት ስለሆንኩ በጣም በጣም ይቀርታላለሁ በመጀመሪያ ያው የአባት ሞት ባይረሳም ነገር ግን እግዚአብሔር የተመሰገነ ይሁን። አሁን ላይ ባለ ነገር ላይ እግዚአብሔር በስተፊ ማድረግ የሚችለው እሱ ነው። ማኖርም መውሰድም የእሱ በበት ነው። ስለዚህ እግዚአብሔር ይመስገን ስለሁሉ ያሉት የሚጠብቁ የው የሁለት ተጽናንት ነው የምኖረው እና ነገር ግን እዚህ ጋር እህታችን የጻፈችው አይዞሽ፣ ህታ ለም እኔም ለ11 ዓመት ሳላየው አባቴን ቆይቼ ከትናንትና ወዳ ነው አባቴን የተረዳሁት ብላለች እና እንደዚህ አይነት ኮሜንቶች አንድ ብቻ አይደለም ሁለት ብቻ አይደለም በጣም ብዙ ኮሜንቶች ናት የተጻፉልኝና በእርግጥ የዛንም ጊዜ እንደዚህ አይነቱ ቪዲዮዎች የሆነ እየወጣው ለእናንተ ሀሳብ ብሰጣችሁ ደስ ይለኝ ነበር ግን ዛሬ እሰራለሁ ነገ ሰራለው ስል ሳልሰራ ጊዜው ይሄዳልና አሁንም እንደምታዩ ዝግብዬ በሰራ ለብስ በጥቼ የምሰራው ካልሰራው ነገ ነገ ስለሲል ስለሚያልፍ ነውና፣ በዚህ ቪዲዮ ስላሳዘኑታችሁ፣ ስላለቀሳችሁ አሁን በተለይ በዚህ ሰሞን ቤተሰቦቻችሁን ያጣችሁ በእውነት በጣም በጣም ይቅርታ አድርጉልኝ፣ እግዚአብሔር ያጽናችሁ። ይሄን ነው ማለት ወደው እና ሌላው ግን ለእህቶቼ ምክር የምሰጠው ብዙ ጊዜ መናገር የምፈልገው ዛሬ የምነግራችሁ ነገር ቢኖር ምናልባት ለአስር ዓመትም የቆያችሁት ለስድስት አመትም ለሰባት ዓመትም ምንም ያክል ቆዩ። ቤተሰቦቻችሁን ሳታዩ በጣም የቆያችሁ ሰዎች ሂዳችሁ ቤተሰቦቻችሁን ጠይቁ። ይገባኛል፣ በጣም ብዙ ልጆች ጠፍታችሁ ነው የምትሰሩት፣ ግን ደግሞ ጠፍታችሁ ቢሆንም እውነቴን ነው የምላችሁ ከቤተሰብ የሚበልጥ ምንም ነገር የለ። ቀላል ነገር አይደለም ወስኖ ወደ ሀገር መግባት። ነገር ግን ካጣናቸው በኋላ መሬት ብንቧጥጥ፣ ብንጸጸት ምንም ነገር አይመለስልንም እና እኔ ምን ይጸጽትሻል ብትሉኝ ለምን ሁሉ ጊዜ እየሄድኩኝ አባቴን አላየሁትም። ባለበት ሁኔታ ለምን አልጠየቅኩትም? በቃ ይሄ ነው በጣም የሚጸጽተኝና፣ የሆነ የተጸጸኩበትን ነገር ደግሞ እናንተ ላይ እንዲደርስ አልፈልግም። ቤተሰቦቻችሁን እዩ። ሞት ጠብቀኝ ብለ ነው የሚጠብቀን? ወይም ደግሞ አይደለም። ሞት ሁላችንም ለሞት ነው የተፈጠርነው። የሆነ ሰዓት ላይ እንሄዳለን። ስለዚህ ከሞት የሚቀር ማንም የለም። እኛም ልንሄድ እንችላለን፣ እነሱም ጥለውን ሊሄዱ ይችላሉ። ስለዚህ ባለን ጊዜ ግን ከነሱ ጋር ብር ስለሰጠናቸው፣ የሆነ ነገር ስላደረግንላቸው ሳይሆን ሂደን እኛ አጠገባቸው ሆነን ቢያንስ ለትንሽ ቀን አብረናቸው ብንሆን ጥሩ ነገር ነው ብዬ አስባለሁ። ምክንያቱም ካረፈው በኋላ ስራውን ትተነው ብንሄድ ስራው አልሰራም ቢል እኔ በጣም ብዙ ልጆች አውቃለሁኝ እና በጣም ለብዙ አመታት ቆይተው ቤተሰቦቻቸውን ሳያዩ እንደዚሁ የቀሩና አሁን ግን እኔ ለእናንተ የምመክረው በተለይ ቤተሰቦቻችሁን ሳታዩ ለቆያችሁ ሰዎች፣ እባካችሁ ቤተሰቦቻችሁን የትም ይሁን ጦርነት ነው፣ አገር ሰላም አይደለም ምናምን፣ የትም ብትሆኑ የትም ቦት አይቀርም፣ የትኛውም አይነት መልኩና ለትንሽ ቀንም ቢሆንም ቤተሰቦቻችሁን ሂዳችሁ እዩ። ይሄ ማለት ግን ደግሞ ቤተሰቦቻችሁ ነገር ይሆኑባችኋል እያልኩኝ አይደለም። እግዚአብሔር አምላክ ይጠብቃችሁ። ነገር ግን ሄዳችሁ ብታዩዋቸው ምንም ነገር ቢፈጠር አትጸጸቱም። ልጄ እኮ አይቸው ነበር፣ ምንም ያው ሁልጊዜ አዲስ ቢሆንም ቤተሰብ። ነገር ግን ሄዳችሁ ብታዩዋቸው ደግሞ የበለጠ ጥሩ ነው ብዬ አስባለሁና እኔም ካሳለፍኩት አንጻር እኔ ፈጣሪ ረድቶኝ ያው እንግዲህ አገር ገብቼ ከአንድ ሳምንት በኋላ ነው አባቴ ያረፈው እና ግን ስለዛም እግዚአብሔር ይመስገን። ይሄን ያላገኙ እንደናፈቁ የቀሩ እጅግ በጣም ብዙ ልጆች አሉ። ይህን ስላችሁ ስዴት ላይ ላለ ሰው ይሄ ቀላል አይደለም። ምናልባት ሀገር ቤት ላለ ሰው ሊቀል ይችላል፣ ግን ስዴት ላይ ላለ ለናፈቀ እንኳን አይደለም እናት አባቱን ወንዙ፣ ተራራው፣ ሸንተረሩ ራሱ እንዴት እንደሚናፍቀን እኛን የምናውቀውና። ስለዚህ ቤተሰቦቻችሁን ጠፍታችሁ እንኳን ብሰሩ እመኑኝ ከቤተሰቦቻችሁ ምንም ነገር አይበልጥም። ስደት ዛሬ እዚህ ነበራችሁ ነገ የትኛውን ቦታ ትሄደላችሁ፣ ምንም ችግር የለም፣ እንዴትም ትወጣላችሁ። አውቃለሁ ከኢትዮጵያ መውጣት ራሱ በራሱ ቻሌንጅ እንደሆነ ግን ምንም ቢሆን ግን ከቤተሰቦቻችሁ አይበልጥም። አሁን እናት አባቶቻቸው አርፈውባቸው ያሉ ልጆች፣ በተለይ ሳያዩዋቸው ያረፉ ልጆች ስቃዩን እናንትኑን እነሱ ናቸው የሚያውቁት፣ ምን አይነት እንዴት እንደሚከብድ በምንም ልታስታግሱት አትችሉም። ይሄ የሚነዲሳት ታውቃላችሁ፣ የሚነዲሳት የማይጠፋሳት ልክ እንደዛ ሳልሰራው ከቀረው ስለሚቀር ነው። በተረፈ ግን ቤተሰቦቻችሁ ላሉ እግዚአብሔር አምላክ እድሜና ጤና ይስጠላችሁ። እንዲሁም ደግሞ ሳታዩዋቸው በስደት ላይ ሆናችሁ ለሄዱባችሁ ደግሞ እግዚአብሔር እናንተን ይሄን የሰጣችሁ የበለጠ የበለጠ ሊያጽናናችሁ ስለፈለገ እና ስለሚወዳችሁ ነው ብዬ ነው የማስበው። እና አሁን ደግሞ ያሉላችሁ እድሉን ተጠቅማችሁ ቤተሰቦቻችሁን ይዋቸው ለማለት እወዳለሁ።